እንቀጥላለን ቀጥላለ እንዳለችን ምንዳልች ስሙ ጋይስ ጎሮምሳ የቤሩቷ ጎሮምሳ ስሙ ስሙ የቤሩቷ ጎሮምሳ ተናግራኝ ነው። እሱ ስሙ ይሄ ብቻ አይደለም፣ በነገራችን ላይ የቤሩቷ ጎሮምሳ እናቴ ትሙት ብለሽ ነው አይደለ? ስለዚህ ፊት ያወራሽው፣ ታዲያ ምን ይገርማል? ሰርጀሪ እናትሽ እንደዚህ ብላ ብትሰድብሽ ሰርጀሪም፣ ሌሎችም ምናምን መጥተው የእናት ያንቺን እናት እንደዚህ እያሉ ውሰዱ አይቀር። ምክንያቱም አንቺ ራሱ እኮ እየሰደብሻት ነው፣ እናቴ ትሙት እያልሽ አይደለ? ምነው አደይን አትወጃቸውም እንዴ? እናትሽን አይቻቸዋሉ፣ የሚያሳዝኑ ትግራዋይ ናቸው። አትወጃቸውም? የሚያሳዝኑሽም ማለት በዚህ ደረጃ ምለሽ ሚዲያ ላይ ስለኔ ፊት ስታወሪ ማለት ነው። እናቴ የትምህርቱ ላይ ስታወሪ ትንሽ እንኳን ትንሽ ጭንቅላትሽን አፍሽን ምናምን አይሰቀጥጥልሽም? የምሬ ነው። እግዚአብሔር ምስክሬ ነው። የምሬ ነው። እናትሽን ትጠያቸዋለሽ ማለት በማታውቂው ነገር በዚህ ደረጃ ይማልም ሚዲያ ላይ ተቀምጦ በነገራችን ላይ ልታወሪ ትችያለሽ ወይም አስመስለሽ ልትናገሪ ትችያለሽ፣ ምናምን ምናምን፣ ግን በዚህ ደረጃ እናትሽም በእናት አይማል። የምሬን ነው፣ አይሮን ነው። እኔ እናቴን በጣም ስለምወዳት ስለእናቴ አውርቼ ስለማልጠግብ ሳልጠግባትም ስለሆነ ያጠዋት በውሸት በእናታችሁ ስትምሉ በጣም ነው የሚሰማኝ፣ እና በጣም ነው የምናደደው። ይሄ የእኔ ስሜት ነው። በነገራችን ያንቺ ስሜት አይደለም፣ እና እንሰማት አለብን

ምን እንደሆነ እዚህ ጋር እያችሁ እ በነገራችን ላይ አሁንም ምክር ልስጥሽ። ጎሮምሳው ወይንም ደግሞ የቤይሩቷ ሌዝቢያን እንኳን አይደለሽም። ምንም ቢሆንም ማታ አለሽ በፊት ባልኩሽ እራሱ ዜዶ ወንዲላ በነገራችን ላይ እኔ ወደ ቱርኪ ጂ ስልሽ ከንቀትም ከጥላቻም ከመጥፎም አይደለም። አንደኛ ነገር ትግራዋይ ነሽ። ትግራዋዮችን በጣም ነው የምወዳቸው። ለምን እንደምወዳቸው ተቀለሽ ያሳደገኝ ትግራዋይ ስለሆነ ጥሩ ስሜት እና ጥሩ ነገር አለ የለ። ትግራዋይ ልጆች እና ሲጎዱ፣ ሲወርቁ፣ ሲለምኑ ማየት አልወድም። ምክንያቱም ጀግን አድርጎ ያሳደገኝ ትግራዋይ እንደሆነ ደጋግሜ እነግርሻለሁ። ብዙ ጊዜ ሰውራ ሰምተሻል። ለዚህ ጀግንነቴ አንደኛ እሱ ነው አራይ እሱና እናቴ። ስለዚህም እኔ ትግራዋይ ተሽለጥልጦ ወድቆ ለምኖ ተዝረክርኮ እንዳንቺ ማየት አልፈልግም። ጭብረር ብሎ ሲኖሩ ማየት የምፈልገው እውነት ስነግርሽ ማለት ነው። የምመክርሽ የምቆጣሽ እንደዚህ ምልሽ አንቺ ያሰብሽው የምትውዩ ከሰርጀሪ ጋር ስለሆነ የሰርጀሪን ጭንቅላት ስለሆነ የምታውቂው በእሷ ልክ ለክተሽኝ ነው። እኔ ደግሞ ለአንቺ መልእክት ምልክልሽ ትክክለኛ ስሜቴ ነው። አንደኛ ነገር ሰርጀሪ ታዝናላት ምናምን፣ አዎ ሰርጀሪ ትናደርጋለች። ምክንያቱም ሰርጀሪ ለአረብ ሀገር ልጆች የሚጠቅማቸውን ምክር አይደለም የምትመክረው። ይሄ ፌክ እቃቃ ጨዋታ ድምቀት። ይሄ ላይክ እሷ እራሷ እኮ አረባ ሀገር ነው ያለችው። ባይ ዘ ወይ ሰርጀሪ አሜሪካን ያለችው ነው የምትሉት ነው፣ አረባ ሀገር ነው ያለችው። አሜሪካ እኮ አይደለችም ያለችው፣ አረባ ሀገር ነው ያለችው። ባይ ዘ ወይ ላይክ ጭንቅላሱን የሚያበስል ወይም ደግሞ የሚቀይር ንግግር ሳይሆን ይሄ ላይክ የሸርሙጣ ወሬ ነው የምታወራው። ወሬዋ እራሱ እውነት ለመናገር ይሁን አንዳንዴ እኮ ጣል ስታደርግም አስቀህን ቁም ነገር ታወራለህ ሰውን ለመቀየር ማለት ነውና እኔ

አንቺም እድሉን ስለምትባለት ለአንቺ በጣም ኢዚ ነው። በሄሩት ላይ የሚከብዳቸው ገንዘቡ ነው፣ አንደኛ ነገር ብሩ ነው። እናውቃለን፣ ብዙ ብር ስለሆነ የሚጠየቁት ብዙዎቹ ጊዜያቸውን እንደም ያቃጥላሉ እየሰሩ ማለት ነው። እየሰሩ ሀቅ እንነጋገር። በሄሩት ላይ ያላቸው ልጆች አምስት ሺህ ምናምንም እንደሁም አሁን በጣም ትወዳል ብዙ ዶላር ስለሆነ የሚጠይቋቸው ከአንዱ ቤት ስራ ሶስት መቶ ሁለት መቶ ዶላር ነው በወር የሚከፍሏቸው። እንግዲህ አሁን ላይ ባለው በቤሩት ኢኮኖሚ ማለት ነው። ስለዚህ ብሩ ሲያጠራቅሙት ጊዜው ሄድባቸዋል። ብሩን ነው ቶሎ የማያገኙት። ደላሎች አሉ የሚልኩ ደላሎች። ስለዚህ ገንዘቡ ነው እንጂ የቸገራቸው አካሄዱን ያውቁታል። እሷ ደግሞ ገንዘቡን እያገኘች እስችል፣ አሁንም ጌም እየተጫወትሽ ጊዜሽን ሽን አታቃጥ የተሻለ ነገር ማለት እኔ እስከሚገባኝ ድረስ ትክክለኛ መልእክትን ይላኩልሽ። የሚያሰድብን መልእክት አይደለም እሷ ምናምን የሚያስብል መልእክት አይደለም። እየተጫወትሽ ቀጤ ማለት ነበረብኝ ወይንስ የምትጫወችውን ብር አታጥፊ ያጠችበት ተነሽ እና ህይወትሽን ቀይሪ። ምክንያቱም ወደ ኢትዮጵያ ስለማትመለሺ ቤይሩት ላይፍ ስለማይኖሩች ሂጂ ማለት በዛን ዛሬ አደለም የመከርኳት። ሰርጀሪ እኔ ጎሮምሳውን ዛሬ አደለም የመከርኳት። ቱርክ ሁኜ ምን ብያት ነበር? እዛ ሁኜ ነ ይቀበልሻለሁ ከፈለግሽም ብያት ነበረ። በተቻትም ብናገራትም እንድትወድቅ አልፈልግም። እንዳንቺ አንቺ ባይዘዊ የአረብ ሀገር ልጆች ለአንቺ ጌጦችሽ ናቸው፣ አሻንጉሊቶችሽ ናቸው፣ አንቺ በምትመለከችው ጭንቅላት ማለት ነው። እኔ ደግሞ የአረብ ሀገር ልጅ ህይወቷን ላይፏን ቀይራ ከአንቺ የተሻለ ሴት ሆና እንድታሳይሽ ነው እንጂ የምፈልገው የአንቺ ተላላኪ ሆና እንድትኖር አልፈልግም። ለዛ ኮ ነው የማንስማማው ከኔ ጋር የአንቺ አሻንጉሊት ሂዱ በሉ ስትያቸው እየሄዱ ጊዜያቸውን የሚያቃጥሉ የሰው ቤትም ገረድ የኢንተርኔትም ገረግ ሆኖ እንዲኖሩ ስለማልፈልግ ነው። ዜዶን ሂጂ ስላት መጥፎ ነገር ተመኝቼላት አደለም። ትክክለኛ ስሜት የሚተናገርኩት አንድ ጀግና ሴት፣ ጭንቅላት ያላት ሴት ልትላት የምችለው ንግግር ነው የተናገርኩት። ብራለሽ፣ ገንዘባለሽ፣ እድሜ ልክሽን ቤሩስ፣ ነገ ጦርነት ሊነሳ ይችላል አምልጪ ውጪ ማለት ይሄ ከጥላቻ ጋር ምናምን ምናምን አያስኬደው። እስከ ዛሬ ለምን አላልቻት ምላልሹ ብያታለሁ። ቤሩት ቱርክ ምን ብያታለሁ? ገና ስትጀምረኝም ብያታለሁ። በነገራችን ነው፣ ምክንያቱም እሷ ጋር ገንዘቡ ኢዚ ስለሆነ ማለት ነው። እንትን በአቋራጭ ስለሆነ የምታገኘው ለእሷ አራት ሺም አስር ሺም ዶላር ኖርማል ነው። ስለዚህም ከቤሩት ላይፏ የኢሮፕ ላይፏ ይሻላል ብዬ መልካም ምኞት የሚት የምኞት አንቺ ግን ሰርጀሪ አንቺ ግን እንዳልኩሽ የአረብ ሀገር ልጆችን ጭንቅላታቸው ላይ የምትሰሪው ተንኮልና ነገር እንጂ ህይወታቸውን የሚቀይር ነገር አይደለም። አንቺ ህይወታቸውን የሚቀይር ነገር ተናግረሽ እኔ ስህተት ልናገር እና ጥፋተኛ ልባል ግን አይደለም። ሁልጊዜ መተሽ ቤትሽ ስታወሪ ይህ ስለ ትርኪ ምርኪ እንጂ ስለ ፊቸር ስለ ላይፋቸው ላይክ እንደዚህ አይነት ወሬ አታወሪም። ምናልባት አይመለከተኝም ብለሽ ሊሆን ይችላል፣ ግን ወደሻቸው አይደለም። እኔ ደግሞ ይህ ስለማቅ ነው የምቆጣቸው የምናደድባቸው። በጎች ሂዱ፣ ከዚህ ይምላቸው አይኖ ላይፉ አይኖ ህይወቱ። ስለዚህም አንቺ ራስሽ ገና ከአረብ ሀገር አልወጣሽም። አረብ ሀገር ነች። አንቺ ራስሽ ሰርጄን፣ አንቺ ራስሽ አረብ ሀገር የአረብ ሀገር አረብ ሀገር ያሉ ሴቶች በጎች አይደለም እንዴ? ትልቋ ትልቁ ላታሟ ነው። በግ ደግሞ አንቺ ነሽ። እሺ እንዴ? እዩ መመንት ብላው ምናምን እኮ ተናግሯል። ለጀኛ ደስ እኔ ብላት ጥሩ ነገር እኮ ነው ያስተላልፍኩላት፣ ጥሩ ሜሴጅ እኮ ነው ይላኩላት። ይሄ እኮ አያሰድምም። ሂጂና ህይወትሽን ቀይሪ ከቤሩት እዛ ይሻልሻል ማለት መልካም ንግግር ነው እንጂ ጥሩ ንግግር ነው እንጂ። ጭንቅላት ላለው ሰው ስድባ አያስፈልገውም እኮ። ይሄን የመከርኳት ደግሞ ነገርኩሽ፣ ያሳደገኝ ትግራዋይ ነው። ትግራዋይ ሲለምን ሲዝረከረክ ስለማላቅ፣ ቆፍጣና እንደሆኑ ስለማቅ፣ ጀግኖች ስለሆኑ እንደማቅ፣ ስለማቅ ባንቺ ደጉን አሳ ያናደደኛል። የሚያናድደኝ ሪያሊቱ ይሄ ነው፣ እውነታው ይሄ ነው። ብዙ ጊዜ ካያችሁ ትግራዊ ትግራዊዎችን ትናገራቸዋለች ምናምን ምናምን ይሉኛል ካያቸኋቸው። ኖ አይደለም ያልተመቼ ነገር ካለ እንደራሴ ነው የምናገራቸው የምቆጣቸው ተው የምለው ለሚገባው ሰው ነው። የኔ ንግግር የኔ መልዕክት ለሚገባው ሰው ብቻ ነው፣ ትክክል እንደሆነ የሚገባው ይሄ። ማስመሰልን አላውቅበትም። እንድትወደኝ እንድታደንቀኝ እንድትከተለኝ ብዬ ያልሆነ ነገር አልነግርህም። በገባኝ ልክ ግን ልቆጣም ልሰድብህም ልናገረ እንችላለሁ። ያንን ነው ማወቅ ያለባችሁ። ሶ ዜዶ ጎሮም ሰው አሁንም እነግርሃለሁ ወደፊትም እነግርሃለሁ። አንድ ሴት ፕላን ያላት ሴት፣ ወደፊት ወልዳ መኖር የምትፈልግ ሴት፣ ቤተሰብ መመስረት የምትፈልግ ሴት፣ ሌዝቢያን ካልሆንሽ በስተቀር አዳምጪኝ። ሌዝቢያን ካልሆንሽ በስተቀር ሌዝቢያን ብለን ስንናገርሽ አትናደች። ፊቸር ያላት ሴት ላይፏን መኖር የምትፈልግ ሴት ህይወቷን መኖር የምትፈልግ ሴት ቤተሰብ መስረታ መኖር የምትፈልግ ሴት ነገ የተሻለ ነገር ማድረግ የምትፈልግ ሴት ቤይሩት ላይ ቁጭ አትልም። እድሉን ካገኘች ራን ታመልጣለች። ትዳር ኑሯት፣ የራሷ ህይወት፣ የራሷ ስራ ከሌላት በስተቀር ካላት ነው እንጂ የምትቀመጠው ያቺ ሴት ትዳር ከሌላት ልጆች ከሌላት ህይወት ከሌላት ከቤሩት ራን ታመልጣለች። የትኛዋ ማበሻ ዋን ሀንድረድ ፐርሰንት እርግጠኛ ሆኜ ነው የምናገረው። የራሷ ቢዝነስ ካላት የራሷ ቤተሰብ ካላት ትዳር የመሰረተች ሴት ከሆነች ልጇን እና ቤቷን ምግብ ስሯን ትታ አትሄድም። በተቀረ ስራም እየሰራች ለማምለጥ የምትፈልገው ኢትዮጵያ ሳይሆን ወደ የት ነው? ወደ ቱርክ አምልጣ ኢሮፕ መግባት ነው የምትፈልገው። እናውቃለን ሰው። አንቺ ደግሞ ሌዝቢያን ካሎሽ በስተቀር ሴት ለሴት ግንኙነት የምታረጊ ሴት ካልሆንሽ በስተቀር ፊቸር የሌለሽ ሴት ሀያ አራት ሰዓት ቁጭ ብለሽ ሁሌ ላይ የለመንሽ እኔ ትግራዋይ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ እናቸ እያስ ከማልቀስ ህይወት ያለሽ ሴት ከሆንሽ አሁንም አምጪ። ይሄንን የመከርኩሽ አንቺ ደደብ ይሄንን ያልኩሽ በተቀራ በእኔ ህይወት ምን አገባሽ ልትይን ትችያለሽ። የስ አያገባኝም፣ ሚዲያ ላይ ስላለች ግን ስለምናይሽ አንቺን እያዩ የሚመጡ ልጆች ስላሉ ለአንቺ የምናገረው ምክር ለእነሱም ነገ ይጠቅማቸዋል። እንዳንቺ ወጥቼ የውሸት የውሸት እናቴ ጥሙት ፊቷን የተቀደደችው በሽሻ እቃ ወርውረው መቷት ነው እያልኩኝ የውሸት አደለምን ይምላለች። ስለዚ ፊቴ ይሄ ፊቴ ዝም ብሎ የመጣ ታሪክ አደለም። የምን አባሽ ብሄሩት ነው? ስለምን አባሽ ቱርክ ነው የምታወሩው? ይሄ ፊት ይሄ ፊት የራሱ ታሪክ አለው። እሺ፣ አንቺ ስላልሽ ግን የዚህን ፊት ታሪኬን አልናገርም። ስለዚህ ፊት የሚያውቀው አብሮኝ ያደገ ሰው ነው እንጂ እንዳንቺ አይነት የኢንተርኔት ወዳጅ ወይም የኢንተርኔት አዋቂ የሚያውቁኝ ሰዎች ሊያውቁት አይችሉም ይሄን ታሪክ ሊያውቁ የሚችሉት ግን አብረውኝ ያደጉ አብረውኝ የኖሩ የሰፈሬ ልጆችን የምታቂ ከሆነ ጠይቂያቸው ይነጉሻል። በተቀረ ወንድ፣ የሰው ወንድ ጋር ተኝታ፣ ባል ጋር ቀምታ ብላ ብላ፣ ይሄ ኢንተርኔት ስም የምሰጡት ነው። ይመቻችሁ ይመቻችሁ። መቶ ጊዜ ስለእኔ ተናገር ያለው መቶ ጊዜ ልስረዳ፣ ስላልፈለጋችሁ ስማመን አትፈልጉም። ስለዚህም እናንተ እንድታምኑኝ ብዬ ደግሞ እኔ ታንቄ አልሞትም። ስታምኑ እመኑ፣ ሳታምኑ አትመኑ። ስለ እኔ ፊት ግን ይሄ ስለዚች ፊቴ ግን ማወቅ ከፈለግሽ የሰፈሬን ልጆች ጠይቂያቸው፣ አብረውኝ ያደጉትን ልጆች ጠይቂያቸው። ምኑ ነው እንደሆነ ማለት ነው፣ አረብ ሀገር፣ ሳሬድ በፊት የነበረ ነው። እሺ ይሄ ፊቴ አንቺ ደንቆሮ የስደትን ህይወት ሳላቅ በፊት የመጣ ነው። ይነገር ለአንቺ ግን የኔ ኢንዱስትሪ አልነግርሽም። ምን ያደርግልሻል? የታባሽ ታውቂኛለሽ? ምንድን ነው ማነሽ? ስለ ሚዲያ ላላችሁ ሰዎች ወይ እንደዚህ ክብሩት እንደዚህ እንደዚህ ቢኮች ወይ ታሪክ እንድነግርሽ እከካ። ስለዚህ የምናውቀውን ታሪክ እንጂ የምነግርሽ የማታውቂውን ታሪክ አደይን እየገደልሽ አታተማይሽ ትላንትና እናቴን ሰደቡብኝ ብለሽ እየዬ ስትይ የነበርሽበት ዛሬ ግን ቁጭ ብለሽ እናትሽን እንድትሞት ጉድጓድ እየቆፈርሽላት በአፊ ስታሟረችባት ነበረ ስለማታውቂው ታሪክ እየማልሽ ማለት ነው። እግዚአብሔር ወይ አደይን እናቴ እንግደልልኝ የሚል የምትይ ነው የሚመስለኝ። በውሸት ስትምሉ ባይዘወይ፣ እናቶች ያላችሁ ሰዎች በውሸት ስትምሉ እግዚአብሔር ወይ የእናቴ ነፍስ ይዛት የምትሉ ነው የሚመስለኝ ስለማታውቁት ነገር ስትምሉ ማለት ነው። አይደለም በሽሻ ቃኔ ልፈነከት አይደለም በሽሻ ጋር ልፈነከት። ጸጉሬም እንደዚህ የሚነካ ሰው የለም። እሺ፣ ይዶን ነው ይዶን ነው አታውቂኝም እምብታቂኝ። ሚዲያ ላይ መጥቼ ሳውራ ኮመንት ላይ ገብተው ስለሚሰድቡኝ እና በቪዲዮ መጥተው ስለሚሰድቡ እውነት እንደዛ ተሰድቤ የምቀመጥ ልጅ መስዬሽ ነው? እንደዚ አይነት ሴት መስዬሽ ነው? እኩል ያደረገን ኮመንት ነው። እኩል ያደረገን ቲክቶክ ነው። አታውቂኝም። ለእኔ ብለሽ ግን እናትሽን አትግደያት። ያቺ ያች ምስኪኗን ምስኪኗን አደይን ሕይወት ያደከማትን ሰላም ያደከማትን ምስኪን ከርታታ እናትን ግን አትግደያት። ትኑር። እሺ እበት ጭንቅላት ካለሽ ውጭ እኔ ላንቺ ስድብ ምናምን ምናምን ምናምን አልክላትም። እናትሽን ምናምን እናቱን የማያከብር ሰው ድሮስ የሰውን እናት ያከብራል? አክብረሻታል? እናትሽን እናትሽን ስታከብሪያት ነው ስለኔ እናት ክብር የምትጨነቂው እኮ። የወለደችሽን እናት ያላከበርሽ ስለእኔ እናት አትጨነቂም። ስለዚህ ነገወተሽ፣ እናትሽ እንደዚህ ትሆን እንደዚህ እንደዚህ ደርሽ ብታወሪ አይገርመኝም። ክብር ከራስ ይጀምራል። ራስሽን ያከበርሽ ልጅ ስትሆኝ ነው ምን የምታከብሪ። መቼ ራስሽን አከበርሽ? ቀድሞውኑ ተገዝተሽ አይደል እንዴ? የምትኖሩ ተተፍቶብሽ ተሰድበሽ አይደል እንዴ? እያየናችሁ አይደል እንዴ? ቀድሞውኑ መቼ እራሳችሁን አከበራችሁ እንዴ? እራሳችሁን አክብራችኋል እንዴ? እራሳችሁን ማክበር ማለት ይሄ ነው። ለእናንተ ደጋገና ጋይስ እንዴ ስልክ ይዘጋነው በዛም ስልክ ይዘጋ ስለሆነ እሺ፣ ደቀና ምናምን እንጂ ጋይስ፣ እናቴ ትሙት እንዴ፣ እናቴ ትሙት ፊቷን የተቀደደች ትላለች እንዴ? ጤልማጦ እኔ ፈጣሪ፣ እኔ እኮ የፈለጉት ይበሉ፣ ጋይስ፣ ያውሩ። ለምን እናት በእናት ይምላሉ? ስለውሸት ሲሆን አይከብድሽም? አይከብድሽም? ስለ እናት ይስጥሚ እንዴ? አይሰቀጥጥሽም? አታሳዝንሽም? ቆሻሻ ይሄን ነው የምልሽ። አመሰግናለሁ። እንቀጥላለን። ቴንኪ ላባቆች ናቸው። በጎቼ የሚያሳደባቸውን በግ እኮ ከስድብ ሌላ ብንቀልገስ ምንም ያቀባ አንደርስታንድ ችግር የለም። ተሳደቡ፣ ተረጋጉ። አሁን ደግሞ ስለዚች ደግሞ እንሰማለን። መከራዬን እኮ ነው የሚያበሉን ጋይስ። አሁን ደግሞ አንድ ደግሞ አለች። አሁን ይበቃታል። አላይቺ ግብ በሴት ግን ምን ስ እኔ እግዚአብሔርን አሁን አምንኩች ልጅ ሌዝቢያ እናታች ጋይስ፣ ሌዝቢያ ናት። ሬል ሴት ብትሆን ኑሮ በዚህ ደረጃ የብሔሩትን ህይወት ተመኝታ አትቀመጥም ነበራል። ሪል ሴት ብትሆን፣ ሴት አይደለችም። የለመደችው ወይ ከዜጎቹ ጋር ወይ ደግሞ ሀበሻ ጋር አይሮን ነው፣ እንደዚህ አይነት ማንነት ባይኖራት፣ ሪል ኢትዮጵያዊ ሴት ብትሆን ኑሮ እመቤቴን ነው የምላቸው፣ ቤሩት አትቀመጥም። አቅም ኑሮት ገንዘብ እያገኘች አትቀመጥም።